የእናትነትን ክብር የማይመጥ ነው ሴትነትንም የሚጋፉ ስድቦች አሁን አሁን እየተለመዱ መጥተዋል። እነዚህ የሚሳደቡ ሰዎች ደግሞ እናታቸውን አስበዋቸው አያውቁም ብዬ ነው የማስበው። ስለ ሌሎች እናት ሲሳደቡ የራሳቸውን እናት ለአንድ ቀንም ለአንድ ደቂቃም ቢሆን አስበው አያውቁም ብዬ ነው የማስበው። በአሁኑ ሰዓት ተራ ነገር አድርጎታል። ይህ በአርዳ ዘንድም አይወደድም። አሁን ጊዜ የተለመደ ቃል ሆኗል። እናትን የማጠልሸት እናትን በአሉታዊ በሆነ መንገድ የምንገልጽበትና ስድቦቻችንን በእንደዚ አይነት መንገድ እየተለመደ ነው ያለው። እነሱ ጨዋታ ቀልድ ምናምን ይመስላል። ታዲያ ይህን ችግር ለመቅረፍ የሚመለከተው አካል ማን ነው? ያገባኛል ወይም ደግሞ ይመለከተኛል የምንለውስ መቼ ነው? ይህ የበርካቶችን ጥያቄ ነው። የግዴታ ያገባኛል ብሎ የአንድ ሰው የሚናገረው የሚሳደበው ሰው አንተ ትክክል አይደለህም ብሎ ማስቆም አለበት። ያገባኛል ማለት ግዴታችን ነው ወንድሜ። ሁላችንም ኃላፊነት አለብን ብዬ ነው የምለው። የጋራ ውጤት ነው ሀገር። እንዴት እንዴት ያገባኛል ብለው አያስብም? ለምን የተሰደበችው እናት የጎረቤቱም እናት ናታ። የአንድ ሰው እናት አይደለም። በባህላችን የአንቴ እናት ስትነካ እኔ ካላመመኝ አንተን ሊያምታ አይችልም። ስለዚህ እመለከተኛል። አዎ ያገባኛል ይህን ነገር አዎ፣ አስፈላጊ ነው። ከኔ ጋር የሚሰራ ሰውም ረዳቶችም ካሉ የሚሳደቡ ረዳቶችን አልቀጥርም። አስፈላጊ እንዳልሆነ እናቴ የለህም እንደለዋለሁ። ተሳትፎ የሚወርድም እናቴ የለህም እለዋለሁ። ሌላው ሲሳደብ ቢያንስ እናቴ የለህም እለዋለሁ። በርካታ አማኞችን በጉያው ያዘች በርካታ ቤተ እምነቶችም የሚገኙባት ኢትዮጵያ ከኢትዮጵያዊነት ስነ ልቦናና ውቅር ከዚህ በተጨማሪ ከስነ ምግባር ባፈነገጠ መልኩ ከቅርብ ጊዜያት በኋላ በተለይም እናትን በክብረ ነክ ነገሮች መመሰል ከዚህ በተጨማሪ የሴቶችን ክብርን የማይመጥኑ የተለያዩ ስድቦችና ትንኮሳዎች በስፋት ይስተዋላሉ። የሌላውን እናት ስለሰደበ የእሱን እናት የማይሰድበው ስንት ያው ሞኝ ይለዋል መጽሐፍ ቅዱስ እና ይሄ ሞኝነት ነው፣ አላዋቂነት ነው እንጂ እያንዳንዱ ሰው የሌላውን ሰው እናት ተናገረ፣ ተሳደበ፣ አንቋሸሸ፣ በሌላ መንገድ ቢሆን ዞሮ ዞሮ ማንን ነው የእሱን እናት እንደሰደበ እና የእሱን እናት እንዳንቋሸሸ ሊገባው ይገባል። እናት በኢስላም ያላት ቦታ ምን ይመስላል የሚለውን ነገር ሲነሳ እናት እስላም ሁሉንም ስለ እናት ብቻ ነው የሚያወራው የሚያስብል ያህል ነው ስለ እናት ያስተማረ የእናትነት ክብርን ዝቅ የሚያደርጉ ሴትነትንም ዋጋ የሚያሳጡ ክብረ ነክና ጸያፍ ስድቦችን በመግታት በኩል የእምነት ተቋማት ሚና ምን ሊሆን ይገባል ያገባኛል ይመለከተኛል የሚሉትስ መቼ አዲስ ሚዲያ ኔትወርክ ይጠይቃል ሁሉን ያስገኘች በዓለም ላይ ብዙ ጀግኖች ቢወጡም ዞሮ ዞሮ ከእናት ነው የሚወጣው እና ያንን ታስተምራለች። ዞሮ ዞሮ ግን ኃላፊነታችንን ምን ያህል ተወተናል ብለን ልንጠይቅ ይገባል። ለምን ኃላፊነትን ከተወጣን ለምንድን ነው ትውልዱ እንደዚህ የሆነው ብሎ ሁሉም የሃይማኖት ተቋማት ሊጠይቅ ይገባል። ሽኾች በየመስጅዱ ቄሶች በየቤተ ክርስቲያኑ ሌሎችም ባለሙያዎች መምህራን በየትምህርት ቤቱ ሌሎችም ይህንን ነገር አምነውበት ይሄ ድክመት ነው። ይሄ ከቀጠለ ለማህበረሰቡ ራቁቱን ነው የሚያደርገው። ክብር እናጣለን፣ ሞራለቢስ እንሆናለን፣ ዝም ብለን እንደ እንሰሳ እንሆናለን ብሎ አምኖበት ትውልዱ ከሰራ ዑለማው፣ በተለይ የሃይማኖት መሪዎች፣ እንደዚሁም ቤተክርስቲያን ያሉ ቀሳውስቶችና መምህራኖች እንደዚሁም በየትምህርት ቤቱ በየዩኒቨርስቲ ያሉት አካዳሚ መምህራኖች ይህንን አምነውበት ከተሰራ ማህበረሰቡ ከየትም ከኛ ከዚህ ከሶስቱ ቡድን የሚወጣ አይመስለኝ የሴትነት ክብርን ዝቅ የሚያደርጉ የእናትነት ዋጋንም የሚያሳጡ ስድቦች ከህግ አንጻር እንዴት ይታያሉ? መሳደብ በህግ የተከለከለ ተግባር፣ ሁለት ኃላፊነቶች ነው ያሉት። አንዱ የፍትሐብሔር ኃላፊነት፣ ሌላው የወንጀል ኃላፊነት። ቅድም የዘረዘርናቸው ህጎች ይደነግጋሉ። ድንጋጌ ብቻ ሳይሆን ከዚሁ ጋር በተያያዘ ቅጣት አለ። ከሶስት ወር ጀምሮ እስከ አምስት ዓመት የሚደርሱ በአንቀጾቹ በተለያዩ አንቀጾች ላይ የተደነገገ ድንጋጌ እናገኛለን። ከዚሁ ጋር በተያያዘ ደግሞ ፍታቢር ኃላፊነት አለ። መሳደብ ያስከስሳል። በፍታቢር የተሰደበው ሰው ክብሩ ተነክቶበታል መካስ አለበት። ይህንን ደግሞ የምናገኘው በፍታቢር ህግ አንቀጽ ሁለት መቶ አርባ አራት ላይ የምናገኘው ነው የሚሆነው። ዳኞች ርትዕን መሰረት አድርጎ ለተጎዳው ሰው ካሳ የሚክሱበት ድንጋጌ ነው የምናገኘው ማለት ነው፣ ይሄ ነው። ስለዚህ ህጉ በግልጽ አስቀምጧል። የፍትሐ ብሔር ህጉም የወንጀል ህጉም በግልጽ ነው ያስቀምጠው። ይህ የእናትን ክብር የሚቃረን ከዚህ በተጨማሪ ከኢትዮጵያዊ ማንነት ጋር የሚጣረስ ጉዳይ መግታትም አለበት ህጉ አስቀምጧል። አሁን ህጉን የመተግበር ሁኔታ ነው ህጉ በግልጽ ነው የደነገገው፣ እና ይሄ ነው የወንጀል ስር ነው ስድብ እና ተባብረን ይህንን ነገር ማጥፋት አለብን፣ ህጉን ወደ ተግባር መቀየር አለብን የሚል ሀሳብ አለኝ።